ሰላም ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን ትኩረታችን የምናደርገው በቅርብ ጊዜ እጅግ እየተበራከተ የመጣውን የግብጽ በአፍሪካ ቀንድ ማንዣ በበን ነው። ይህ የካይሮ መንግስት በቀጠናው ላይ እያሳደረ ያለው ዲፕሎማሲያዊ፣ ኢኮኖሚያዊና አልፎ ተርፎም ስልታዊ እንቅስቃሴ ለቀጠናው ሀገራት በረከት ወይ ስጋት ይዞ ነው የሚመጣው የሚለውን አንገብጋቢ ጥያቄ እንፈትሻለን። በዋናነት ከህዳሴ ግድብና ከአባይ ወንዝ የውሃ ደህንነት ስጋት ጋር ቢተሳሰር የግብጽ ፍላጎት ከዚህም የሰፋ መሆኑን እናያለን። የቀይ ባህር ስልታዊ ጠቀሜታ፣ በቀጠናው የኃይል ሚዛንን የማስጠበቅ ፍላጎት እንዲሁም ሌሎች የኢኮኖሚና የጸጥታ ጉዳዮችንስ ምን ያህል ሚና ይጫወታሉ? ይህ ሁሉ ሲሆን የጎረቤት ሀገራት የሱዳን፣ የኤርትራ፣ የጅቡቲና ሶማሊያ ጉዳይ ከዚህ የግብጽ እንቅስቃሴ ጋር እንዴት ይተሳሰራል? የእነዚህ ሀገራት ስሌትና ፍላጎትስ ምንድን ነው? የግብጽ ማንዣበብ በቀጠናው ያለውን ውጥረት ያባብዛል ወይስ የትብብር አዲስ በር ይከፍታል? ምናልባትስ ባትስ የውጭ ኃይሎች የውክልና መጫወቻ ሜዳ እንዳይሆን ስጋት አለ። በዚህ ዝግጅታችን የግብጽን ማንዣበብ ከተለያዩ አቅጣጫዎች እየዳሰስን ሊያስከትል የሚችለውን በረከትና ስጋት እንዲሁም የቀጠናውን ሀገራት እፎይታ በጥልቀት እንመረምራለን። መረጃዎችን ከመረመርን በኋላ የራሳችሁን አስተያየት እንድትሰጡም እንጋብዛለን። አብራችሁን ቆዩም የግብጽ በአፍሪካ ቀንድ ላይ የምታደርገው እንቅስቃሴ በከፍተኛ ሁኔታ መጨምሮና ማንዣበቧ በቧህ በቀጠናው ሀገራት መካከል የደስታና የስጋት ስሜቶችን እያነሳሳ ይገኛል። የዚህ እንቅስቃሴ ዋነኛ አንቀሳቃሽ የናይል ወንዝ የውሃ ክፍፍልና በተለይም የኢትዮጵያ ታላቁ ሕዳሴ ግድብ እንደሆነ በሰፊው ይታመናል። ግብጽ የውሃ ደህንነቷ አደጋ ላይ እንደወደቀ በመቁጠር በአፍሪካ ቀንድ ሀገራት ላይ ዲፕሎማሲያዊ፣ ኢኮኖሚያዊና አልፎ ተርፎም ስልታዊ ተጽዕኖዋን በማሳደር ኢትዮጵያ ላይ ጫና ለመፍጠር በግልጽ እየሰራች ትገኛለች። ከዚህ ባለፈ የቀይ ባህር የንግድ መስመር ደህንነትና በቀጠናው የኃይል ሚዛን ላይ የበላይነትን የመያዝ ታሪካዊ ፍላጎትም ለዚህ እንቅስቃሴ ተጨማሪ ግፊት ያደርገዋል። ጥያቄው ይህ የግብጽ ማንዣበብ ለቀጠናው ሀገራት እድል ይዞ ይመጣል ወይስ የቆዩ ቁስሎችን በማከክና አዲስ ውጥረቶችን በመፍጠር ስጋት ይደቅናል? ግብጽ የምታቀርበው የኢንቨስትመንት የልማት ድጋፍና የጸጥታ ትብብር ለተወሰኑ ሀገራት በረከት ሊመስል ቢችልም በሌላ በኩል ግን ዋነኛ ዓላማዋ የግብጽን ብሔራዊ ጥቅም ማስጠበቅ በመሆኑ የቀጠናውን ውስብስብ ፖለቲካዊ ለራሷ ፍላጎት መጠቀሚያ በማድረግ መከፋፈልና አለመረጋጋትን የማባባስ ከፍተኛ ስጋት ይዞ ይመጣል። የግብጽ እንቅስቃሴ በተለያዩ የቀጠናው ሀገራት ላይ ያለው ድምታና የሚታይበት መንገድ በእጅጉ ይለያያል። ከግብጽ ጋር የአባይ ወንዝን የምትጋራው በአሁኑ ወቅት በከፍተኛ ውስጣዊ ቀውስ ውስጥ የምትገኘው ሱዳን ሰው ግድብ ጉዳይ በአብዛኛው ከካይሮ ጎን የምትሰለፍ ሲሆን የግብጽ ድጋፍ ለተወሰኑ የሱዳን ወገኖች አስፈላጊ ሆኖ ይታያል። ኤርትራ በስልታዊ የቀይ ባህር መገኘዋና ከኢትዮጵያ ጋር ባላት ተለዋጭ ግንኙነት ምክንያት ለግብጽ እንደ ጠቃሚ ስልታዊ አጋር ልትታይ ትችላለች። ኤርትራ በስልታዊ የቀይ ባህር መገኘዋና ከኢትዮጵያ ጋር ባላት ተለዋጭ ግንኙነት ምክንያት ለግብጽ እንደ ጠቃሚ ስልታዊ አጋር ልትታይ ትችላለች። ምንም እንኳ የአስመራ መንግስት የራሱን ጥቅም በጥብቅ የሚያስቀድም ቢሆንም። ጅቡቲ በርካታ የዓለም ሀያላን የጦር ሰፈር መገኛ እንደመሆኗ የግብጽን ጨምሮ የሁሉንም ወገን ፍላጎት ለማስተናገድና ሚዛን ለመጠበቅ ትጥራለች። በተለይ የባህር ደህንነት ጉዳይ ያሳስባታል። በቅርቡ በኢትዮጵያና በሶማሌላንድ መካከል የተፈጠረው የመግባቢያ ሰነድ ግብጽ ከሶማሊያ ማዕከላዊ መንግስት ጋር ያላትን ግንኙነት በእጅጉ እንድታጠናክርና የኢትዮጵያን አካሄድ በግልጽ እንድትቃወም እድል ሰ ይህ ሁኔታ ግብጽ በሶማሊያ የውስጥ ጉዳይና በቀጠና ውጥረት ውስጥ ያላትን ሚና ከፍ አድርጎታል። በአጠቃላይ የግብጽ በአፍሪካ ቀንድ ላይ ያላት ትኩረት መጨመር ምንም

አንዳንድ የትብብር ዕድሎችን ሊከፍት ቢችልም በአብዛኛው ግን የቀጠናውን ነባር የፖለቲካ ስብራቶች የማስፋት የሀገራትን ሉዓላዊነት የመግፋትና ለጋራ ቀጠናዊ መፍትሔዎች እንቅፋት የመሆን እድሉ ያመዘነ ይመስላል። ውጤቱ በቀጠናው ሀገራት ብልህነትና በግብጽ ተጨባጭ እርምጃዎች ላይ የሚወሰን ይሆናል። የውክልና ጦርነት ስጋትና የውጭ ኃይሎች ሚና። የግብጽ በአፍሪካ ቀንድ ላይ የምታደርገው እንቅስቃሴ ቀጠናው ካሉ ሌሎች ዓለም አቀፋዊና ፍላጎትና ተጽዕኖ ጋር መስተጋበር ይፈጥራል። እነዚህ ኃይሎች የየራሳቸውን አጀንዳ ለማራመድ ሲሉ የግብፅን እንቅስቃሴ ሊደግፉ፣ ሊቃወሙ ወይም ሊጠቀሙበት ይችላሉ። ይህ ሁኔታ የአፍሪካ ቀንድ ሀገራት የውጭ ኃይሎች ፍላጎት መጋጫና የውክልና ግጭቶች መድረክ እንዳይሆን ከፍተኛ ስጋት ይፈጥራል። ግብፅ ከነዚህ ኃይሎች ጋር በመተባበር ወይም በመፎካከር የምትወስዳቸው እርምጃዎች የቀጠናውን የጸጥታ ሁኔታ የበለጠ ሊያወሳሱ ሊያሳስቡት ይችላሉ። የውስጥ መረጋጋትና የግብፅ ተጽዕኖ። እንደ ሱዳንና ሶማሊያ ያሉ ሀገራት የሚያጋጥሟቸው ውስጣዊ የፖለቲካና የጸጥታ ቀውሶች ለግብፅ ተጽዕኖ በር ይከፍታል። በሱዳን ያለው የእርስ በርስ ጦርነት የተለያዩ ወገኖች የውጭ ድጋፍ እንዲፈልጉ አድርጓል። ግብጽም ከታሪካዊ ግንኙነቷ ከአባይ ፍላጎቱ አንጻር በተወሰኑ ቡድኖች ላይ ተጽዕኖ ለማሳደር ትሞክራለች። በተመሳሳይ በሶማሊያ ያለው የማዕከላዊ መንግስትና የቀጠናው አስተዳደሮች እንደ ሶማሌላንድ መካከል ያለው ውጥረት ለግብጽ ከሞቃዲሾ መንግስት ጎን በመቆም የኢትዮጵያን ተጽዕኖ ለመቀነስ እንደ መልካም አጋጣሚ ሆኖላታል። ይሁን እንጂ ይህ አይነቱ ጣልቃ ገብነት የሀገሪቱን የውስጥ ችግሮች ሊያባብስና ዘላቂ መፍትሄ እንዳያገኝ እንቅፋቶች ሊሆኑ ይችላሉ። ከአባይ ባሻገር ያለው ፍላጎት፣ ምንም እንኳ የአባይ ጉዳይ የግብጽ ዋነኛ አጀንዳ ቢሆንም ፍላጎቷ ከዚህ የሰፋ ነው። በተለይ በቀይ ባህር የንግድ መስመር ደህንነት፣ በሽብርተኝነት ላይ የሚደረግ ትግል፣ በአካባቢው የሀብት ፍለጋ እና የአረብ ሊግ አባል ሀገራት እንደመሆኗ በአረቡ ዓለምና በአፍሪካ መካከል ድልድይ የመሆን ሚናዋን ማጠናከር ትፈልጋለች። ይህ ሰፋ ያለ ፍላጎት ግብጽ በቀጠናው ሀገራት ላይ የምታደርገውን ሁለገብ ዲፕሎማሲያዊ፣ ኢኮኖሚያዊ፣ ወታደራዊ ተሳትፎ ያብራራል። የቀጠናው ትብብር መዳከም ስጋት የግብጽ አካሄድ በአብዛኛው በሁለትዮሽ ግንኙነት ላይ ያተኮረ መሆኑ እንደ ኢጋድ ያሉትን የቀጠና የትብብር መድረኮች ሊያዳክም ይችላል። ሀገራት ችግሮቻቸውን በጋራ ከመፍታት ይልቅ ከግብጽ ጋር በሚኖራቸው የተናጠል ግንኙነት ላይ እንዲያተኩር በማድረግ የጋራ መግባባትንና የቀጠናውን ውህደት ጥረቶች ሊጎዳ ይችላል። የህዳሴ ግድብን የመሰለ ጉዳዮች በጋራ መድረኮች ከመፍታት ይልቅ የሁለትዮሽ መካረር መድረክ ሲሆኑ፣ የቀጠናው አጠቃላይ ሰላምና ልማት ላይ አሉታዊ ተጽዕኖ ያሳድራል። ታሪካዊ ዳራና የቀጠናው ሀገራት ግንዛቤ። የግብጽ በአፍሪካ ቀንድ ላይ ያላት ተሳትፎ አዲስ ክስተት አይደለም። ከጥንት ጀምሮ የፖለቲካ የባህልና የኢኮኖሚ ትስስሮች ነበሯት። ይሁንና እኒህ ታሪካዊ የተለያዩ የቀጠና ሀገራት የተለያዩ ትርጓሜ ይሰጣቸዋል። አንዳንዶች እንደ ታላቅ ወንድም ወይም ታሪካዊ አጋር ሲያወጥ ሌሎች ደግሞ ያለፈውን የግብጽ የበላይነት ወይም ጣልቃ ገብነት በማስታወስ በጥርጣሬ ሊመለከቱ ይችላሉ። ይህ ታሪካዊ ግንዛቤ የአሁኑን ከግብጽ እንቅስቃሴ ተቀባይነት ወይም ተቃውሞ ላይ ተጽዕኖ ያሳድራል። ለምሳሌ የግብጽ ቀኝ ገዢዎች ጋር የነበራት ግንኙነት ወይም በቀድሞ ግጭቶች የወሰደችው አቋም በአንዳንድ ወገኖች ዘንድ እንደ ስጋት ምንጭ ሊታይ ይችላል። የሊቅ ኃይል ወይም ሶፍት ፓወር እና የባህል ዲፕሎማሲ ከፖለቲካዊና ወታደራዊ እንቅስቃሴ ባሻገር ግብጽ ሊቅ ኃይሏን ሶፍት ፓወሯን በቀጠናው ለማስፋፋት ትጥራለች። ይህንንም በዋናነት በባህል በትምህርትና በሚዲያ በኩል ታደርጋለች። ለምሳሌ የአል አዝሃር ዩኒቨርሲቲ ለበርካታ የቀጠና ሀገራት ሙስሊም ተማሪዎች የስኮላርሺፕ እድል በመስጠት የሃይማኖትና የባህል ተጽዕኖዋን ታሳድራለች። የግብፅ ሚዲያዎች፣ ፊልሞች፣ ሙዚቃዎች፣ የቴሌቪዥን ጣቢያዎች በአንዳንድ የቀጠናው ክፍሎች ተደራሽነትና ተቀባይነት አላቸው። የባህልና የትምህርት ዲፕሎማሲ የግብፅን ምስል ለማስተዋወቅ እና በረጅም ጊዜ ተጽዕኖ ለመፍጠር ያለ ምስል አካል ነው። የኢኮኖሚ ግንኙነቶች እውነታና ትኩረት፣ ግብፅ ስለ ኢንቨስትመንትና የልማት ትብብር ብታወራም፣ ትክክለኛ የኢኮኖሚ ግንኙነቷ ከንግግርና ከፖለቲካዊ ፍላጎት አንጻር ሲታይ ምን ያህል ጠንካራ ናቸው የሚል ጥያቄ ይነሳል። ብዙ ጊዜ የኢኮኖሚ ተሳትፎ ከራሷ ስልታዊ ፍላጎት ለምሳሌ ከአባይ ወይም ከቀይ ባህር ደህንነት ጋር የተያዙ ጋር የተቆራኘ ሊሆን ይችላል። ሰፊና ሁሉን አቀፍ የኢኮኖሚ ትስስር ከመፍጠር ይልቅ በተመረጡ ዘርፎች ወይም ከፖለቲካ አጋሮቿ ጋር በሚያደርጉት ግንኙነት ላይ ያተኮረ ሊሆን ይችላል። ይህ ደግሞ በረከቱ ለተወሰኑ ቡድኖች ወይም ሀገራት ብቻ የሚሆንና የቀጠናውን አጠቃላይ የኢኮኖሚ እድገት በሰፊው የማያግዝ ሊያደርገው ይችላል። የአየር ንብረት ለውጥ ተጽዕኖና የሀብት ሽሚያ የአየር ንብረት ለውጥ በአፍሪካ ቀንድ ላይ ድርቅን የውሃ እጥረትንና የምግብ ዋስትናን ችግሮች እያባባሰ ይገኛል። ይህ ደግሞ እንደ ውሃ ያሉትን የተፈጥሮ ሀብቶች ሽሚያ ያጠናክራል። የግብጽ ዋነኛ ትኩረት የሆነው የአባይ ወንዝ ጉዳይ ከዚህ አንጻር ሲታይ የበለጠ አሳሳቢ ይሆናል። የአየር ንብረት ለውጥ የናይልን ፍሰት ሊቀንስ ይችላል የሚለው ስጋት የግብጽን አቋም የበለጠ ሊያጠናክረው ይችላል። ከዚህ ባሻገር በአካባቢው በሚፈጠሩ ሌሎች የሀብት ነክ ግጭቶች፣ ለምሳሌ የግጦች ሳርና ውሃ ላይ ግብጽ የራሷን ጥቅም ለማስጠበቅ ወይም ተጽዕኖ ለማሳደር ልትገባ ትችል ይሆናል።